የማህበረሰቡ በሰላም ወጥቶ በሰላም መግባት ይረጋገጥ ዘንድ የፖሊስ ሚና ከፍተኛ ነው። የሀዋሳ ከተማ አስተዳደር ፖሊስ መምሪያ ማህበረሰቡ የሰጠውን ኃላፊነት በአግባቡ በመወጣት በታማኝነትና ቅንነት ለማገልገል በቁርጠኝነት እየሰራ መሆኑን የመምሪያው ዋና አዛዥ ኮማንደር መልካሙ አየለ ገልጸዋል። አዛዡ በተቋም ውስጥ ያሉ መልካም ተሞክሮዎችን በማጠናከርና ጉድለቶችንም በማረም ማህበረሰቡ የሚፈልገውን ግልጋሎት ለመስጠት እየተሰራ እንደሚገኝ ገልጸዋል። አሁን እኛ እንደ ተቋም በግልጽ የተወያየ ነው ምንድን ነው፣ ተቋማችን ውስጥ ጥሩ ነገሮች እንዳሉ ጉድለቶች አሉን ብለን ነው የወሰኑ። ራሳችን ወደ ውስጡ ነው ያየ ነው። ይሄ ብቻ አይደለም ውስጥ ችግር ፈጣሪ ማን ነው የሚለውም ድረስ ግምገማ አድርገናል። በተለይ በትራፊክ ውስጥ፣ በወንጀል ምርመራ ውስጥ የህዝቡ ቅሬታ ማህበረሰቡ ቅሬታ የሚያቀርብበት በማ ላይ ነው የሚሉ ነገሮች ላይም ይህንን እየተወያየንና በቅድም ለመፍታት እየሰራን ነው። ከዚህ ቀደም የነበረው አደረጃጀት ተቀይሮ አሁን ላይ የፖሊስ ተቋም ቀጥታ ተጠሪነቱ ለክልሉ መንግስት ተደርጓል ያሉት ዋና አዛዡ የክልሉ መንግስት የሰጠንን ኃላፊነት በአግባቡ ለመወጣት ከአባሉ ጋር ምክክር ተደርጓልም ብለዋል። ፖሊስ ከዚህ በፊት ከጸጥታ ጋር አብሮ የሚሰራቸው ስራዎች አሉ። አሁን ግን ፖሊስ ተቋም ቀጥታ ከክልሉ መንግስት የሚሰጡ መመሪያና አቅጣጫ ተቀብሎ የሚፈጽም፣ በከተሞች ደረጃም የከተማ ከንቲባ ታች የወረዳ አስተዳዳሪዎች ጋር የክፍለ ከተማ አስተዳዳሪዎች ጋር በጋራ ቀጥታ ትዕዛዝ እየወሰደ መመሪያ እየተቀበለ የሚተገብርበትና የሚሰራበት አግባብ ነው ያለው። ከዛ ውጭ ተቋሙ ደግሞ ቀጥታ ተጠሪነቱ ለፖሊስ ኮሚሽን ሆኖ ኮሚሽኑ ህግና መመሪያ እያወረደ ተቋሙን በበላይነት የሚመራና በየደረጃው ደግሞ ያለው ለዞንና ለሀዋሳ ከተማ ተጠሪነት እንዲሆን አዲስ መመሪያ ስለወረደ በዚህ መመሪያ ላይም መንግስት የሰጠን ኃላፊነት እንዴት መወጣት እንዳለብን ክልሉ መንግስት የሰጠንን ተልዕኮ እንዴት መወጣት እንዳለብን በዚህ ዙሪያም ውይይት እያደረግን ያለንበት ሁኔታ ነው ያለው፣ ዋና ኢንስፔክተር አይናለም ተስፋዬ የሀዋሳ ከተማ ፖሊስ መምሪያ የምርመራ ክፍል ኃላፊ ናቸው። ባለፉት ዘጠኝ ወራት በተደረገ የአፈጻጸም ግምገማ ክፍተቶች ከታዩበት የስራ ክፍል አንዱ የምርመራ ክፍል መሆኑን በመጠቆም ያሉ ስነነቶችን በመቅረፍ የተጣለብንን አደራ ለመወጣት በቁርጠኝነት እየሰራ እንገኛለን ብለዋል። ተገልጋይን ማጉላላት፣ ለተገልጋይ ቶሎ ምላሽ አለመስጠት አልፎ አልፎ ደግሞ በክራይ ሰብሳቢነት የሚታሙ እነዚህ እነዚህ በትራፊኩም በምርመራም የሚታዩ ክፍተቶች አሉ። በሰብዓዊ መብት ጥሰት አካባቢ ትርፍ ከመጫን ሰው በሰላም ሞቶ በሰላም እንዳይገቡ የሚያደርጉ የተለያዩ ያልተሻሻሉ አሁንም ሊቀረፉ የሚገባ በህብረተሰብ ዘንድ እየተነሱ ያሉ ለክልሉ መንግስት በመልካም አስተዳደር ዙሪያ ችግሮች አሉ እየተባለ የተነሳ ስላለ እነኚህ ችግሮች እንደ ፖሊስ ምንና ምንድን ናቸው ተብሎ ተነስቶ በእነዚህ በሁለቱ ዘርፍ ከዚህ በኋላ በህብረተሰብ ዘንድ የሚነሳ ችግሮች እንዳይኖሩ ተብሎ የተወያየን ያለንበት ሁኔታ ነው ያለው። ተገልጋይ ማህበረሰብ መጥቶ የማይጉላላበት ፍትህ፣ የሰፈነበት በስነ ምግባር የታነጸ ፖሊስ አባል ለመገንባት ሁሉም በቁርጠኝነት መስራት አለበት ያሉት ደግሞ በመምሪያው የአዲስ ከተማ ፖሊስ አዛዥ ዋና ኢንስፔክተር ሙሉ ጌታ ገዳ ናቸው። በህዝብ አገልግሎት አሰጣጥ ላይ የነበሩ ችግሮች ህዝብ የሚያነሳቸው በተለይ በመንገድ ስራ ላይ፣ ትራፊክ ስራ ላይ፣ በቢሮ ምርመራ ስራ ላይ ተገልጋይ መጥቶ የሚጉላላበት ተገልጋይ መጥቶ እርካታ ሳገኝ የሚሄዱ ዘርፎች ናቸው። እነዚህ በተለይ ተለይቶ የተሰጠንና በነዚህ ላይ የጀመርናቸው ስራዎችን አጠናክረን ቀጥለን ህዝቡ እርካታ አግኝቶ ህብረተሰቡ ተደስቶ ከኛ የሚያገኘው አገልግሎትን ተደስቶ እንዲሄድልን የማድረግ ስላለ መስራት ነው። ዛሬ አሁን እቅድ ላይ ተወያይተን ወደ ስራ እየገባን ያለ ነው። በመድረኩ የተገኙ የፖሊስ አባላትም ለስራቸው እንቅፋት የሆኑ ተግዳሮቶችን ያነሱ ሲሆን በመምሪያው ኃላፊም ምላሽና ማብራሪያ ተሰጥቶባቸዋል። የፖሊስ አባላቱም ማህበረሰቡን በቅንነትና ታማኝነት ለማገልገል ቃል በመግባት መድረኩ ተጠናቋል።